ያልኩህ እኮ እንደዛ ነው። አስበንበት ነገሮችን ተጠናንተ ምናምን አይደል እያልኩ የነበረው ምን አይነት ስሜት ሰማህ ሳንነግሮ በቃ በደንብ ተጠናኑ። እዚህ ፓርት ላይ ማለት ነው ቡራ ቀለበቱን ይዞ በቃ ተጠናኑ ምናምን እያለ ነበረት። የጣቱን ቀለበት እያየ ማለት ነው እኔ ዛሬ እንግዲህ በጉጉ ስንጠብቀው የነበረው ቪዲዮ ከተለቀቀ ትንሽ ቆየት ብሏል ማለት ነው። እኔ አሁን ነው የሰራው ማለት ነው። እንግዲህ ሀይኒ ዛሬ በአዲስ ነገር መታ በጣም ስታሳስበን ነበርና እንግዲህ ቡራ አንዳንዴ ሴቶቹን ፊታቸውን ዞር አድርጎ ይመጣ ነበርና ሀይሚ ደግሞ ዛሬ ለመጀመሪያ ጊዜ እንደ ስትመጣ ብዙዎቻችን እንግዲህ ምን ይሆን እያለ ስንጠብቅ ነበር። ዛሬም እንግዲህ ቡራ ተፈትኗል ማለት ነው። ቡራ ዛሬ ተናዶ ተናዶ በቃ የመጨረሻ ፊት ሁላ ተቀያይሯል። ስለ ልጁ እንግዲህ ብዙዎቻችሁ አውቃቸዋል ብዬ አስባለሁ። እኔ ጠዋት ነው ያወቅኩት ቪዲዮን እንዲሁም ቀድሜ ቡራቻና ላይ ስለነበረ ዛሬ ድጋሚ አይቸዋለሁ፣ እና በደንብ ማለት ነው እና ው ከተለቀቀ ሁለት ወር ይሆነዋል ማለት ነው። ስለዚህ ልጅ አብሮ ቪዲዮ ስለሰራው ማለት ነው እና በጣም በጣም በጣም ቡራ ጨልሏል። ዛሬ ማለት ነው። ሰላም ቤተሰብ፣ እንዴት ናቸዋለሁ? ሰላማችሁ ብዛ በያላችሁበት እያልኩኝ ውድ ቤተሰቦች፣ ጨረቃ ቤተሰቦች እንኳን ደህና መጣችሁ። ቪዲዮን ስትጀምሩ በላይክ ጀምሩ፣ እንዲሁም አዳዲሶች ደግሞ ሰብስክራይብ አድርጉ ማለት ነው። ሰብስክራይብ እያደረጋችሁ ተቀላቀሉኝ ማለት ነው እና እንግዲህ ቻናል አሁን ላይ ትንሽ እንዴት ነው በነገራችን ላይ የሁሉም ነው። አሁን ቪው ቀንሷል። ሞር ደግሞ የእኔ ማስጠንቀቂያ ስላለበት ብዙ እይታ የለውም። ስለዚህ የጨርቃ ቤተሰቦች ላይ ካድርጉልኝ ማለት ነው፣ አግዙ ማለት ነው። አይቲንግ አንድ ወር ነው መሰለኝ ከዛ ይነሳል ማለት ነው። ባለፈው የሆነ ነገር ለቅቄ ሀይሚ በሰራችውና እሱ ነው ያስቀጣኝ ማለት ነውና እና ላይ ካድርጉ ለማለት ነው በቅንነት። እና ዛሬ ወራ ወይኔ በጣም ነው የጨለለው፣ የምር በጣም ማለት ነው። እና በቃ እነሱን ላለማስከፋት ሁላ ብሎ ነው እንጂ ጥሏቸው ሊሄድ ነበር። ግን ደግሞ ብሩክ አሁን ላይ በጣም እንዴት ነው ትዕግስት አለው፣ ተናዶ ጥሎ ይሄዳል ወይስ እንዴት ነው እያልኩኝ እየጠበኩኝ ነበር እውነት ለመናገር። ሃይሚ ግን ማለት ነው ብድሯን ካልመለሰች በቃ እንቅልፍ አይወስዳትም ማለት ነው። ይሄ ቪዲዮ ከተሰራ ሁለት ወር አልፎታል። ቡራ አንድ ጊዜ መሳይ ጋበዛት ጊዜ ነው እንግዲህ ይሄም ልጁ እራት ልጋብዝሽ ብሎ በአጋጣሚ መጥቶ ትንሽ አስደንግጧት ነበር እና የጋን ጊዜ እንግዲህ ሃይሚና ቦራ ትንሽ ተጋጭተው ከዛ ትንሽ ሰላም ሲሆኑ ደግሞ ይሄ መጥቶ ሲያስደነግጣቸው በቃ ዛሬ እንግዲህ ብሩክን እንዳያችሁት ነው ማለት ብሩክ አሁን ሀይሚ ሁሌም የምትለው ነገር ቢኖር እኔ ለማደርገው ነገር እንዴት ነው ለሁሉም ነገር አትፍቀድልኝ፣ አሳልፈህ አትስጠኝ እያለችው ነው ማለት ነው። ባለፈውም እንደዚሁ ልዩ እና የምሳን ንብል እራት ልገብልሽ ሲላት በቃ ከፈለግሽ ሂጅ፣ ከሱ ጋር መሆን ትችያለሽ ምናምን ብሎ የወጋን ጊዜ እሱ ነው ፕራንክ ያደረጋት። ዛሬ ግን ሀይሚ ነው ፕራንክ ያደረገችውና ብዙ ነገር እያስተካከለ ነው ብሩክ፣ ብዙ ነገር እያስተካከለ ነው። ግን ደግሞ መስተካከል ያለበት አንድ ነገር አለ ብዬ አስባለሁ። የምሬን ነው የምላቸው። ያ ማለት ምንድን ነው ማለት ሃይሜና ብሩክ ፍቅረኛሞች ናቸው አይደል? ፍቅረኛሞች እስከሆኑ ድረስ የትኛውም በየትኛውም ወንድ አመታ ብትፈት ነው ብሩክ፣ እኔ በቃ እንዴት ነው እንትን ፍላጎትሽን አከብራለሁ ምናምን ነገር ማለቱ ትንሽ ማለት ነው። ያ ማለት ምን መሰላችሁ? የእሱ እስከሆነች ድረስ እንዴ፣ በቃ ከሀይሚ በሀይሚ አልደራደርም በሀይሚ ቀልድ አላውቅም ብሏል። በእሷ ቀልድ አያውቅም። ግን ደግሞ ፍላጎትሽን አከብራለሁ ማለት አሁን ለምሳሌ ይሄ ልጅ ማለት ነው ማለት የሆነ እን ትውውቅ እንኳን ቢኖራቸው በቃ ከእሱ ጋር እንዲ እንዲነበረን ብላ ሀይሚ የውሸት እንኳን ሞር ይሄንን ብታስረዝመው ቡራ አሳልፈ መስጠት የለብህም። የምሬን ነው ብለው ማለት ፕራንክማኑን በእርግጥ የተወሰነ አውቅህ ይሆናል ብዬ አስባለሁ። ለምን ጓደኛ ስለሆነ ግን ደግሞ በአብዛኛው ሀይሚ ስትፈትነው ብሩክ ፍላጎትሽን አከብራለው ማለት በቃ ማለት እንዴት ነው? ካንተ የተደበቀ ምንም ላይፍ እንደሌላት ግልጽ ነው። ካንተ የተደበቀ ምንም ላይፍ እንደሌላት ግልጽ ሆኖ እያወክ ብሩክ፣ የትኛውም ወንድ መጥቶ ሀይሚን ፍቅራት አለው። ሀይሚ እንኳን የውሸታው ለሱ ስሜት አለኝ ብላ ብዙ ጊዜ ልትፈትን ትችላለች። ታዲያ እኮ አንተ በሙሉ ልብነት በቃ የራስህ እንደሆነች ቢያንስ እንኳን በቃላት አስረግጠ መንገር አለብህ፣ ብሩክ ማለት ነው። እኔ እንደዛ ነው የማስበው። ማለት በቃ ስሜትሽን አከብርልሻለሁ። ባለፈው ወደ ቡታጀራ ተጣልታ ስተጂ ሂጂ፣ በቃ ምናምን ብለው ሲሸኛት ነበር እሱ ነገር አስተካክሏል። አሁን ጥሩ ነው። ግን ደግሞ አሁን አንድ እኔ የታየኝ ነው እንግዲህ ቤተሰብ ከተሳሳት አርሙኝ ማለት ነው እና ማለት አዎ ለእሱ እኮ በቃ ይኸው አልተጠናነንም እንጂ ምናምን ብላ ስትነግረው በእርግጥ ፕራንክ እንደሆነ ይገባዋል። ግን በየትኛውም ሰዓት ሀይሚ የሆነ ሰው አመታ የምታውቀው ሰው እንኳን አሁን የሰፈር ሰው የምታውቀው ሰው አብሮ አደጓ እንዴ ከዚህ ልጅ ጋር እኮ በቃ በፊት የሆነ በቃ እናወራ ነበር ስለ ፍቅር ምናምን ብላ ልትፈትነው ትችላለች። ሰው በዛ ሰዓትም ፍላጎትሽን አከብርልሻለሁ ብሎ አሳልፎ መስጠት የለበትም ምክንያቱም ሀይሚ የእሱ ናት አይደል የሱ ናት መቼም ቢሆን ከፈጣሪ ጋር የወደፊት ሚስቴ ናት ብሎ እስካሰበ ድረስ በቃ እንዴት ነው በቃላት እንኳን እንዴ በቤቢዬማ ቀልድ አላውቅም ብሎ መከራከር አለበት ማለት ነው። ምክንያቱም ሀይሚ ፈታኝ ናት። ሀይሚ ፈታኝ ስለሆነች ለሱ ስሜት አለኝ፣ አዎ ከሱ ጋር እኮ የሆነ ነገር አለኝ ብላ ልትከራከረው ነው እዚህ ላይ ብሩክ ግን ያዛርጎ ሁሌም ፍላጎትሽን አከብርልሻለሁ አንቺ ተፈልጊዋለሽ ብሎ እንኳን መጠየቅ አለበት ብዬ አላስብም። የምሬን ምላችሁ ማለት ሀይሚና ብሩክ አሁን ካላቸው እንዴት ነው የፍቅር ጉዞ አንጻር አንድ ከመሆናቸው አንጻር እንዴት ከትንሽ ጊዜ በኋላ እኮ እነሱ እንዴት ነው ወደ ሰርግ የሚሄዱበት ጊዜ ነውና በቃ ፍላጎትሽን ያከብርልሽ አለው ሀይሚ አንቺ ትፈልጊዋለሽ እንዴ ያንቺ ፍላጎት ነው እንዴ ብሎ መጠየቅ እንኳን በፍጹም ቦታ እንደዚህ መስጠት አለበት ብዬ አላስብም ለሚመጣው ሰው ማለት ነው ማለት ይሄን ነገር ቢያስተካክል ደስ ይለኛል እኔ የታየኝን ነው ቤተሰብ ማለት እኔ ብሩክን ለመውቀስ ፈልጌ ምናምን ሳይሆን ምጀስ ኦዲየንስ የታየውን ነገር መስተካከል ያለበትን ነገር ነው አይደል የሚናገር እንደዛ ነው እና ሀይኒ ታውቋታላችሁ የፕራንክትና በቃ እኔ ኳው ማለት ው ስላልተጠናናነ በቅርብ የሚሆን ነገር የለም ብዬ ነው እንጂ ለሱ በእርግጥ ምናምን ብላ ከዚህ በላይ አሁን ከዚህ በኋላም ሌላ ሰው አመጣ ብትፈት ነው አንቺ ትፈልገዋለሽ ብሎ ምርጫ ውስጥ እንትን ማለት የለበትም። በቃ በእሷ ቀልድ አላውቅም እንዳለው ሁሉ በፍጹም ብሎ ቢያንስ በቃላት እስከ ጥግ ድረስ መከራከር ነው እንጂ አሳልፎ መስጠት የለበትም ብሩክ ማለት ነው። ምንም በቃ ይሄ ነገር እየስተካከለ ቤት ደስ ይለኛል ያለኝ ሀሳብ ነው። ሀይሚ፣ ደግሞ እንግዲህ ቡራ ፎክሮልሻል። ወይኔ አይፋታሽም፣ በቀደምም ፎክሯል፣ ዛሬም ፎክሯል። እንግዲህ ሀይሚ እየጠንከር በኝ እሱ ፈተናውን እንግዲህ ያየሽ ነው ያለፈ ነው። ቢሆንም ደግሞ አንቺም ከዚህ የበለጠ በከባዱ ሊመጣብሽ ይችላል እና ሀይሚ እንግዲህ ጥንካሬውን ይስጥሽ ነው ምል ብሩክ እንተያያለን፣ ማንንም አልሰማም ብሏል ዛሬ እና ልጁ እንግዲህ ያው ታውቁታላችሁ ማለት ነው። እና ከቡራ በቡራ ቻናል ባለፈው መጥቷል፣ ዛሬ መጥቷል። አይ ቲንክ የዩቱብ ቻናል የለውም። ከዚህ በኋላ ግን ያው አንድ ቀን ለሱ ቻናል ይከፍቱትለታል ብዬ አስባለሁ። የቡራ የሰፈሩ ልጅ ምናምን አብሮ አደጌ ነው ብሏል ባለፈው እና ብቻ አሪፍ ቪዲዮ ነው የተሰራው ደስ የሚል ነው ማለት ነው የዛሬው እና ቦራ እንግዲህ ዛሬን ሀይሚን በቃ በአንቺ ህይወት መወሰን አልችልም፣ በቃ አንቺ አደግሽ ማለት ነው እያለ ማለት ነው እዛ ዛሬ መጨረሻ ነው የጨለለው። ለማንኛውም ፍራንክ ስለሆነ ደስ ብሎናል ቦራችን ማለት ነው። እና በሀይሚ ድርድር አታቅማም